በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ገድለ ተክለ ሃይማኖት። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምኜ በአብ ስም እናገራለሁ። በወልድ ስም አምናለሁ። በመንፈስ ቅዱስ ስም አመልካለሁ። በስመ አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነው የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናይን አይኖች ብርሃን ያደርግልኝ ዘንድ አሳስቡልኝ እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢር ትናገር ዘንድ አዎን አይነ ልቦናህን ብሩ ያደርግልህ እልሃለሁ ከሌለበት ከጌትነቱ ባህር ቀድተ ታረካን ዘንድ ማለት ፈጽመ ትነግረን ታስተምረን ዘንድ በበጎ ስራ የሚጋደል የክቡር አባታችን የተክለ ሃይማኖትን ነገር ተነግረን ዘንድ ብሩህ በሚሆን በጌትነቱ እውቀት ልቦናህን ብሩህ ያደርግልህ። በእውነት ለዘላለሙ በባህሪ በህልና አንድ በሚሆኑ በሶስቱ ስም አምናለሁ፣ ማለት ቅድመ ዓለም ከአብ ያለ እናት መወለዱን አምናለሁ፣ እረዳለሁ፣ በእምነቴም እጸናለሁ ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህርይ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባህሪ ያልተገኘ በስሙ ማመኔን ያጸናልኝ ዘንድ በፍቅሩ ፍላጻ አነቃቅቶ ልቦናዬን ያነሳሳው ዘንድ በወልድ ያመናችሁ በሉ፣ አጥብቃችሁ ለምኑልኝ አባታችን ተክለሃይማኖት ለብዙ ዘመን የሰራውን ለመናገር እችል ዘንድ በእውነት ለዘላለሙ ቅድመ ዓለም ከአብ ያለ እናት የተወለደ ከመቤታችን ለመወለዱ ዘራበሲ ተቀድሞት ያልተገኘ የባህሪ ልጁ እሱ ሃይማኖትን ያጽናልህ። በነቢያት ይወርዳል ይወለዳል ተብሎ የተነገረ እሱ ሐዋርያት ወረደ ተወለደ ብለው ያስተማሩት እሱ በመንፈስ ቅዱስ መሰንቆቃኝነት የብፁ አባታችን የተክለ ሃይማኖትን ስራ ትነግረን ዘንድ የተዘጋ የልቡናህን በር ይክፈትልህ። በአምላክነት በምትሰራ በጌትነቱ ፍቅር ፍላጻ የልቡናን መሰረት ያናውጠው በእውነት ያለ ሐሰት። በመንፈስ ቅዱስ አመልካለሁ አመልካለሁ ማለት ለመንፈስ ቅዱስ ለአብ ለወልድ እሰግዳለሁ ማለት ነው ሶስትነታቸው ሳይታወቅ አስቀድሞ በባህሪ አንድ በሚሆን በአካል ሶስትነታቸው ከታወቀም በኋላ በባህሪ በህልውና አንድ በማድረግ ሶስቱን አካላት ማመን እንደዚህ ነው መንፈስ ቅዱስ በገለጸልኝ አንደበት እናገር ዘንድ በመንፈስ ቅዱስ መስታወትነት ሃይማኖቴን ይገልጽልኝ ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራውን ሁሉ እየተቀበለ ከሰራው ስራ ፈጽሜ እናገር ዘንድ እናንተ በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች፣ በሉስኪ ሃይማኖቴን አጽኑልኝ። በእውነት ሃይማኖትን ያጽናልህ፣ አንደበትህን ይግለጽልህ፣ መንፈስ ቅዱስ በአንተ አድሮ ይናገር። በሰናኦር 72 ቋንቋ የገለጸ መንፈስ ቅዱስ ነውና፣ በሐዋርያት ላይ አድሮ በ72 ቋንቋ ያናገረ መንፈስ ቅዱስ ነውና፣ በእሳት አምሳል ያደረባቸው 72 ቋንቋ የገለጸላቸው መንፈስ ቅዱስ ነውና። አንተ የእግዚአብሔር ወዳጅ፣ ለአንተም እንደነሱ እርሱ መንፈስ ቅዱስ ይግለጽልህ። በእውነት ያለ ሐሰት የተሰወረ ስራውንና ፍጹም የሆነ ስነ ምግባሩን ይግለጽልህ በሦስቱ ስም አምኖ እየተቀዳደመ የሰራውን የስራውን ፍጹምነት ይግለጽልህ። ይህ ክቡር አባታችን ተክለ ሃይማኖትም ካንተ ጋር ይኑር በማዓልትም በሌሊትም በረድኤት አይለይህ። መከራውን እየታገሰ የሰራውን ስራ ሁሉ ጽፈህ እስክትፈጽም ድረስ ትርጓሜውን ይግለጽልህ። በእውነት ያለ ሐሰት የብፁ የክቡር አባታችን የተክለ ሃይማኖትን ገድል ጽፈህ ከጨረስክም በኋላ አንተንም እኛንም አይለየን። ሀጥ የሚሆን ጸሐፊውንም በዚህ ዓለም በሚመጣውም ዓለም አይለየን ለዘላለሙ። በእውነት ይሁን ይደረግልን አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጼ ብለን ምንም ላጠይቁ አካላት ሶስት ስላል በአካል ሶስት በባህሪ በህሉና አንድ አምላክ ብለን አምነን በጌታችን በኢየሱስ ክርስቶስ አጋዥነት ንጹህ ክቡር የሚሆን የአባታችን የተክለ ሃይማኖትን ገድ ለመጻፍ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነውና እናት አባቱ በሶስቱ ስም አምነው ጸንተው ቢለምኑ የተገኘ ነውና፣ ልብ አድርጋችሁ ስሙት። ጸጥ ብላችሁ ስሙት። መንፈሳዊ በዓል አድርጎ በምስጋና በመገዛት ሕሊናን በመወሰን ጌታ ምእመናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ የነፍሳችን አባት አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እሱም እንዲህ ብሎ ይመልስላችኋል፣ እነሆኔ አባታችሁ አለሁ፣ እናንተም ልጆቼና ተወራራሾቼ ናችሁ ይላችኋል። ይህንንም ማውቃችሁ ክቡር አባታችን በተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓል አድርጎ ዛሬ በዚች ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍ እጣን በመስጠት መሥዋዕት በማቅረብ የታረዘ በማልበስ የተራበ በማብላት ፍጹም አባት የተክለ ሃይማኖት ይለው ዘንድ ይገባዋል። እሱም እኔ አባት አለውልህ ይለዋል። ምእመናን በሚወርሷት በመንግሥተ ሰማያት ከሱ ጋር ያኖረዋል። ለሁላችንም እሷን መንግሥተ ሰማያትን ያድለን ለዘላለሙ በእውነት የእግዚአብሔር ባለሟል በሚሆን በተክለ ት መታሰቢያ ቀን ንቆ አቃሎ እንደ ትንሳ ያደርጎ መንፈሳዊ በዓል የማያደርግ ግን በሸዋ ክፍል ሀገር በአውራጃውም ሁሉ በልቦናው ንቆ አቃሎ ስጋዊ ስራ የሚሰራ ሰው ቢኖር ግን አክብሮ ደስ ብሎ ተዝካሮን በሚያዘክርበት በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባውም። እሱም እኔ አባት አለውል ሊለው አይችልም። ቃሌን አልጠበክም ዝክሬን አላዘከርክምና ና አላውቅህም ይለዋል እንጂ አባቴ የሚለው ዝክሩንም የሚዘክር ስሙንም የሚጠራ ግን ከሱ ጋር የዘላለም ህይወትን ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግሥተ ሰማያት የተለየ ይሆናል። ክርስቲያን ወይም ጻድቅም ሀጥም ቢሆን የሞቱ ሰዎች ነፍስ ሁሉ ከክቡር አባታችን ከተክለ ሃይማኖት ዘንድ ሳ ያደርሱ አይወስዷቸውምና፣ አባታችን ተክለ ሃይማኖትን ባየ ጊዜ በመከራ ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እሱም እኔ አባትህ አለሁልህ ይለዋል። ይችም ነፍስ ፈጠና ሄዳ ከአባቷ ከተክለ ሃይማኖት አጠገብ ትቀመጣለች። ሀጥም ቢሆን ከአባታችን ከተክለ ሃይማኖት ዘንድ ሳ ያደርሱት ወደ ሲወላ አይወሰድምና የሀጡ ነፍስ ተክለ ባየሽ ጊዜ አባቴ ተክለ ሃይማኖት ብላ ትጠረዋለች። ክቡር አባታችን በዝች ነፍስ ጥቂት በጎ ስራ ባገኘባት ጊዜ ማለት ስሙን በመጥራት ዝክሩን በማዘከርም ቢሆን ቃል ኪዳን እንደተቀበለ ወደ ፈጣሪው አመልክቶ መንግሥተ ሰማያት ያገባታል። ለእኛም በልመናው የምናገኘው ይቅርታ ይደረግልን ለዘላለሙ በእውነት ወዳጆቼ። ስለዚህ ነገር እንዲህ እላችኋለሁ፣ የክርስቶስና የተክለ ሃይማኖት ወገን የሆናችሁ ፍቅር አንድነት ያላችሁ በሥራ ፍጹም የሆነ ስነ ምግባሩ የተወደደ ክቡር የሚሆን ያባታችሁ የተክለ ሃይማኖት የመታሰቢያውን ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚች ቤተ ክርስቲያን የተሰበሰባችሁ ቀሳውስቱም እንዲያቆና ካህናቱም በክርስቶስ ያመናችሁ ወንድም ሴትም ልጅም አዋቂም ሹማምንትም መሳፍንትም ሕዝቡም መንፈስ ቅዱስ እየረዳው የሰራውን ስራ ስሙ አምላክነቱን ለማገልገል የተቀበለውን መከራና እየተፋጠነ የሰራውን ስራ ተመልከቱ። ለእናንት ተድላ ደስታችሁ ነውና፣ ለስጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና፣ ኃጢአታችሁን የሚያነጻ ለወጣኒነታችሁ ከፍጹምነት መድረሻ ነውና፣ ለመርከብ ሰውነታችሁ ጸጥታ ነውና፣ ለሽማግሌዎች መጠበቂያ መጠበቂያ ለልጆቻችሁ መልካም ማስተዳደግና እንክብ ካቤ ለጎልማሶቻችሁ እውቀት፣ ለነፍሳችሁ መድኃኒት፣ ለሃይማኖታችሁ መጽኛ፣ ለሀገራችሁ አጥር ቅጥር ኃይል ነውና ይህ አባታችን ለተበደሉት መማፀኛ ነውና ይህ አስተማሪያችን፣ ይህ መድኃኒታችን፣ ይህ አለኝታችን፣ ይህ ነፃ አድራጊያችን፣ ይህ የመንግሥተ ሰማያት ፈለማችን፣ በታረዝን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ የህይወት መጠጣችን፣ በደከምን ጊዜ ምርኩዛችን ነውና ከዚህ ዓለም ባህር ማዕበል መርከብ ሰውነታችንን በረድኤቱ እየቀዘፈ የሚያሻግረን እኒህም የአጋንንት ጸቦች ርኩሳን ረቂቃን የሚሆኑ አጋንንት ናቸው። ከሰማይ በታች አለመጽልመትን የሚ

በድንቁርና በሚሰራ በኃጢአት ጥፋት ነፋስ መርከብ ሰውነታችን የሚያውኩ ናቸው። ይህንም አውቆ ሐዋርያው ቅዱስ ጳውሎስ እንዲህ አለ፤ ሰልፋችሁ ከሥጋዊ ከደማዊ ሰው ጋር አይደለምና ዓለመ ጽልመትን ከሚገዙ ከረቂቃን አጋንንት ጋር ነው እንጂ። የክርስቶስን የሰልፍ ጋሻ ያዙ ማለት ሃይማኖትን፣ የመንፈስ ቅዱስ ሰይፍ ታጠቁ ጸሎትን ያዙ ብሎ ሲናገር ነው። በእውነት ይህ አባታችን ከአጋንንት ጋር በምንዋጋበት ጊዜ ምርጥ መሳሪያችን ነው። የተሳለ የመለኮት ሰይፍ በእጁ የተያዘ ነው። ሰውን ሁሉ የሚጎዱ በበረሃ ያሉ አራዊትን ድል የሚያደርጋቸው እሱ ነው። እኒህም በክፉ ስራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለ እኛ ነፍስ ይዋጋልናልና ምንድናቸው የሚለን የለም፣ ድል የሚነሳን የለም። የመንፈስ ቅዱስ ኃይል አድሮብናልና ድል የሚነሳን የለም። ሀብቱ ይታደገናል፣ ቸርነቱ ያደነናል፣ ልመናው ከኛ ጋር ስለሆነ ይረዳናል፣ አማላጅነቱና ጸሎቱ ደግፎ ያቆመናል። በእንደዚህ ያለ ይህንም በመሰለ እንደ ጌታ ትንሣኤ መንፈሳዊ በዓል አድርጎ ደስ ብሎት ትዝክሩን የሚያዘክር እርሳውን ሁሉ ይረዳዋል። ይኸውም ክቡር አባታችን ተክለ ሃይማኖት ዛሬ በዚች ቀን ያረፈባት የመታሰቢያው ቀን በነሐሴ በ24 ቀን ማለት ነው። እናንተ የክርስቲያን ወገኖች ስሙ፣ እዝነ ልቦናችሁን ከፍታችሁ ስሙ፣ ቸል ሳትሉ አስተውሉ፣ ሳትንቁ ሳታቃልሉ እወቁ። በክርስቶስ ስም በምትሆን በቀናች ሃይማኖት ከእኛ ጋር አንድ የማይሆኑ እንደ ሰነፎች እንደ መናፍቃን አንሆን። ወንጌልን እንደ ቋንቋ አድርገው አይምሮ ማጣት የሚያስመስሉት ወንጌልን ከመስማት ይልቅ ድንቁርናው በእነሱ ዘንድ እንደማርና እንደ ስኳር ይወደዳልና። አንተ ሰነፍ ሰው በመላእክት ቋንቋ ምን ተናገርክ ይልሃል ጌታ ባስተማራት በወንጌል የማያምን ነው ነገርክን ክን በጨረስኩ ጊዜ ምን ትላለ ይልሃል አይምሮ ማጣት ይመስለዋልና ስለዚህ ነገር ሲራክ እንዲህ ብሎ ተናገረ ለማይሰማ ሰው ትምህርት የሚያስተምር በአሸዋ ላይ ካብን የሚክብ ሰውን ይመስላል ለሚሰማ ሰው የሚያስተምር ግን ምርጥ ዘርን በለሰለሰና በጥልቅ መሬት ላይ የሚዘራ ሰውን ይመስላል አለ ዳግመኛም ብልህን ምከረው አስተምረው እውቀትን ይጨምር ዘንድ ሰነፍ ሰውን ግን ብትመክረው ብታስተምረው በምን ይሰማሃል ነገር ክን አይቀበል አልቀበለውምና ሲወድህ የነበረው ይጠላሃል እንጂ። ዳዊትም እንዲህ ብሏል። ኃጢአቱ ፍዳን አስከትላ በመጣችበት ጊዜ ይጠላታል። ስለዚህ ሰነፍ ሰውንም ብትመክረው ይጠላሃል። ወዳጆቼ፣ እናንተ ግን ዛሬ ተድላ ደስታ የምታደርጉበትና የምታርፉበት ሕይወት የምታገኙበትም ተስፋችሁን የምታገኙበት ቀን ነው። መስዋዕት የምታቀርቡበት ነው። መድኃኒተ ነፍስ የምታገኙበት ነው። የፍቅር አንድነት የምታደርጉበት ነውና የንጹሕ የክቡር አባታችሁ የተክለ ሃይማኖትን ነገር ስሙ። በመጽሐፍ እንዲህ አለ የጻድቃንን ነገር መስማት ሀጣን ይደሰታሉ። ደስ ያላቸው የምዕመናንን ነገር በመስማት ያዘኑ ሰዎች ደስ ይላቸዋል። መከራን የሚታገሱን ሰዎች ነገር በመስማት ድል የሚሆኑ ሰዎች ይበረታሉ። ራሳቸውን የሚያዋረዱን ሰዎች ነገር በመስማት ትዕቢተኞች ይዋረዳሉ። የቅዱሳንን ነገር በመስማት ኃጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። የምዕመናንን ነገር በመስማት የሚክዱ ሰዎች ወደ ሃይማኖት ይመለሳሉ። ነቢይ ይህን ሁሉ አውቆ የቅዱሳንን ነገር በመስማት በዚህ ዓለም ያሉ ሰዎች ደስ ይላቸዋል ብሎ ተናግሯልና ስለዚህ ነገር ስሙ ሰሙኝ እላቸዋለሁ። ከማር ከስኳር ይልቅ የሚጣፈጥ ከወርቅ ከብር ከእንቁ ይልቅ የሚወደድ የክቡር የብፁ አባታችን የተክለ ሃይማኖትን ነገር ስሙ። ስራው ያማረ የተወደደ በስራው ሁሉ ፍጹም የሆነ ስነ ህላዊው ልቡናን ደስ የሚያሰኝ አቃንቶ ለሚያነብና ለሚሰማው ሰው አጥንት የሚያለመልም ክቡር አባታችን ተክለ ሃይማኖት ደክሞ የሰራውን ገድል ስሙ። የተክለ ሃይማኖት ወገን የሆነ እየጻፈ እንዲህ ይላል። እየፈራ እየተንቀጠቀጠ ይናገራል። እየደነገጠ ይተረጉማል። እንዲህ ብሎ ይመልሳል። እያከበረ ያመሰግናል። ልቦናቸውን ጸጥ አድርጋችሁ ስሙት። በአካል ሶስት በባህሪ በህልውና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተጀምሮ የሚነበብ ጌትነት መሰገድ ምስጋና ገንዘቡ የሚሆን ያለ መለየት ያለ መለወጥ በመለኮት አንድ የሚሆኑ ለሀገራችን ለኢትዮጵያ ፍጹም ሰላምን ይስጥልን ለዘላለሙ። በእውነት በጎ ነገር ትሰሙ ዘንድ ኑ ተሰብሰቡ፣ ኑ ፈጥናችሁ ተሰብሰቡ። የተጠማ ወደ ፈሳሽ ውሃ ፈጥኖ እንዲሄድ የአባታችሁን ገድል ሰምታችሁ ልቦናችሁ ይረካ ዘንድ። አቤቱ ጌታዬ የሠራውን ሥራ ፈጽሜ እናገር ዘንድ አፌን መልቼ እንድናገር አድርገኝ። በሥልጣኑ ያደረገውን ተአምራት እናገር ዘንድ ፍጹም ዕውቀት ክን አሳድርብኝ ለአገልጋዮች ለመመናን እናገር ዘንድ ክቡር አባታችን ተክለ ሃይማኖት መከራውን እየታገሰ የሰራውን እንድናገር አድርገኝ በእውነት ለዘላለሙ ክፍል ሰባት በምንም በምን መዳን የማይቻል ቢሆን እርሱ ቅሉ አምላክ ከሰማያ ሰማያት ወረደ። ከድንግል ከክብርት ትመ ቤታችን ያለ ዘራ አብሲ ተወለደ። በ30 ዘመን በማየ ዮርዳኖስ በእደ ዮሐንስ ተጠመቀ። ከዚያም ወጥቶ ወደ ገዳመ ቆሮንቶስ ገባ። 40 መዓልት 40 ሌሊት ጾመ። የሰውነትን ሥራ ሁሉ ከጨረሰ በኋላ የጳንጦንስ ሰው ጲላጦስ በተሾመበት ወራት ተሰቀለ። መከራውን ሁሉ ተቀብሎ ሞተ። በሲኦል ላሉ ነፍሳት በአካለ ነፍስ ወርዶ ግዕዛንን፣ ነፃነትን ሰበከላቸው። የዳቢሎስን ቁራኝነት አጥፍቶ በሦስተኛው ቀን ተነሳ። በተነሳ በአርባ ቀን በክብር በይባቤ መልአክ ታረገ። ባረገ በአስረኛውም ቀን ዛሬ እናንተ የከበራችሁበት መንፈስ ቅዱስን ወደዚህ ዓለም ላከላቸው። የተሰበሰቡትም ሰዎች ከአባታችን ከተክለሃይማኖት ቃል ይህን ሰምተው ውሃን ጠጥተውት ቅቤን በልተውት ደስ እንደሚያሰኝ ከአካል እንዲዋሃድ ነገሩ ደስ አሰኛቸው፣ ፈጽሞም ተረዱ። የህይወት ብርሃን አንተን ለሰጠን እግዚአብሔር ክብር ምስጋና ይግባው እያሉ ከአባታችን እግር ወድቀው እጅ ነሱ። እሱም የክርስቶስን ቅዱስ ስጋውን ክቡር ደሙን አቀበላቸው። አገረ ገዢ የሚሆን ጸሐፊ ትእዛዝ ስሙ ድራስ ሰግድ የሚባል ሰው አባታችን ተክላይ ሃይማኖት ያደረገውን ይህን ተአምራት ሰምቶ ፈጽሞ ተቆጣ። ለዚች ለዛፍ ከሚሰግዱ ሰዎች በቀን በቀን 300 ወቄት ብር ይቀበል ነበርና፣ በዚች በዛፍ ጥፋት አገረ ገዢ በአንተ ተቆጥቷል ብለው ለአባታችን ለተክላይ ሃይማኖት ነገሩት። አባታችንም ይህን ሰምቶ ምሳር፣ መጥረቢያ፣ ገጀሞ ይዛችሁ ኑ ተከተሉኝ ብሎ ምእመናንን ስላዘዛቸው እሽ በጅ አሉት። አባታችንም ወጥቶ ዛሬ ዛፊቱ ወዳለችበት ከፊት ፊታቸው ሄደ። ከሷ ዘንድ በደረሰ ጊዜ ቀድሞ እንዳዘዛት ቆማ አገኛት። እሱም ሰውን ሁሉ የምታስቺ አንቺ ዛፍ ውደቂ ቢላት ፈጥና ወደቀች። ምእመናንን ለቤተ ክርስቲያን ስራ ተሆነን ዘንድ ፍለጡዋት ብሎ አዘዛቸው። ሲፈልጡ አገረ ገዡ በመገረም መጣና አባታችንን ሀገሬን የምታጠፋ አንተነህ አለው። አባታችንም አገርክን የማጠፋት አይደለም እግዚአብሔር በእኔ በባሪያው እጅ ከጥፋት አዳናት እንጂ አለው። አገረ ገዡ ሀገሬን የምታጠፋው ካልሆንክ የንጉሱን ግብር ታስቀር ዘንድ ይህችን ዛፍ ማስቆረጥህ ምን አሰናበተህ ግብር እቀበልበት ነበርና አለው። ህዝቡ ግን እንጨቱን መፍለጥ አልተውም። አገረ ገዥውም እንዳንበሳ እየጮኸ አባታ ጥፋታችን ሊጣላው ወዶ ሳለ አንዲት የእንጨት ጥራቢ በራ ሄዳ ቀኝ አይኑን ወጋችሁና ከተቀመጠበት ፈጥኖ ወደቀ። ከደዌው ጽናት የተነሳ እንደሪያ አይምሮውን አጣ። ፈጣሪ ወደሚለው ሰይጣን እየጮኸ ጌታዬ፣ ማደሪያህን አጥፉ ብዬ አላዘዝኩም። እሷንም እሷንም ሲቆርጧ አላየሁም። የመጣበት የማይታወቅ ክፉ ሰው እሱ ሊሾም ወዶ ሀገራችን አጠፋ እንጂ እኔ ምን ላድርግ፣ ጌታዬ ማረኝ እያለ የአይኑ በሽታ ስለጸናበት በምድር ላይ ተንከባለለ። ከህመሙ ጽናት የተነሳ በገዛ እጁ ታንቆ ሊሞት ወደደ። አባታችን ተክለ ሃይማኖት ግን ዝም ብሎ እንጨቱን ያስፈልጥ ነበር። ሰይጣኑም ከሩቅ ቆሞ አገረ ገዢውን ጠርቶ ድራሰግድ አሰግድ፣ እንግዲህ ሲችን አገር ለዚህ ሰው ተውኩልህ አለው። ልከራከረው አይቻለኝም በርትቶብኛልና፣ ከሱ ያገኘኝን መከራ ምን ነግርሃለሁ? ከሱም እጅ ላድናህ አይቻለኝም። እኔም ራሴን ከሱ ማዳን አልተቻለ ዛሬ ዛሬስ፣ እውነተኛ ነገር እነግርሃለሁ። ከወገኖች ጋር እስከ ልጅ ልጅ ተገዛለት። እኔንስ እንግዲህ ወዲህ ዳግመኛ አታየኝም። ይህም ብሎ ሰይጣን እንደ ጢስ ተኖ ጠፋ። ህዝቡም ሁሉ ይህን ሰምተው ደነገጡ። ይህም አገረ ገዢ ህዝቡን እንዲህ አላቸው፤ እኔስ በዚህ ሰው አምላክ አምናለሁ። እንግዲህ በምን አመካኛለሁ? እናንተም እሱን ስለደፈርኩ ቸል እንዳይለኝ፣ በእኔም ከተፈረደ ከዚህ መከራ ያድነኝ ዘንድ ስለ እኔ ለምኑልኝ አላቸው። ህዝቡም አባታችን ተክለ ሃይማኖትን፣ እግዚአብሔር ያከበረህ አንተ ይቅር ባይነህና ይህን ሰው ይቅር ብለህ ከደዌ አድነው እያሉ ከእግሩ ስር ወድቀው ማለዱት። አባታችንም ተመልሶ በፍጹም ልቦናው በእግዚአብሔር ካላመነ ከደዌው አይድንም ስላላቸውና ድር አሰግድም ሰግድም አድነኝ እንጂ በፈጣሪ አምናለው ስላለ እንኪያስ፣ ወደ እኔና አለው። ድራስ ሰግድም ወደ አባታችን መጥቶ የእግዚአብሔር ባለሟል ተክለ ሃይማኖት ከበሽታዬ አድነኝ በፈጣሪ አምናለሁ እያለ ጮሆ ተናገረ። አባታችንም በእጁ ዓይኖቹ እንዳሰሰውና ፈጥኖ ዳነ። ድራስ ሰግድም ከአባታችን ከተክለ ሃይማኖት እግር ወድቆ ሰገደና በእውነት ፈጣሪ ሁሉ ሁሉ የሚቻለው ነው አለው። አሁንም አባቴ የምድንበትን ንገረኝ። አባታችንም በፍጹም ልቦናህ በእግዚአብሔር እመን፣ አንተም ቤተሰብህም ትድናላችሁ አለው። በሱ ያመነ የዘላለም ሕይወት ያገኛልና ድራስ ሰግድም አንተ ይቅር ብለኸኛልና በፍጹም ልቦና ያመንኩ አለው። ብፁ አባታችንም ፈጽመህ እስካመንክ ተነስተ ተነስተህ ይችን እንጨት ሰንጥቅ አለውና እንጨት ከሚሰነጥቁት ሰዎች ምሳር ተቀብሎ ብዙ እንጨት ሰነጠቀ። የአቴብር በምትባል በእንዴግን አውራጃ ቤተ ክርስቲያን ሰሩ። ይችም ዛፍ ለቤተክርስቲያኑ ክርስቲያኑ ስራ ሁሉ ለበሯም፣ ለመስኮቷም፣ ለጣራውም፣ ለግድግዳውም ለምሰሶውም በቃች። አባታችን ተክለ ሃይማኖት ተነስቶ ድራሰግድን፣ ሚስቱን፣ ልጆቹንም ቤተሰቡንም አጠመቃቸው። ድራሰግድን ሰግድን በአሚነ ክርስቶስ አለው። ሚስቱንም አክሮሲያ አላት። አንዱን ልጁን ሳሙኤል፣ ሁለተኛውን ብንያም፣ ሶስተኛውን ሀብተ መስቀል አላቸው። በብፁ አባታችን ተክለ ሃይማኖት እጅ የተጠመቁ የከተታ ሰዎች ቁጥራቸው 61 አ ነው። ይህን ያከሉት የከተታ ሰዎች ብቻ አልነበሩም። የወግዳ፣ የጽህጋ፣ የክሳት፣ የስርማ፣ የማህግል፣ የምድሃሬ፣ የፈጠረን የእነዚህን አገር ሰዎች ሁሉ ናቸው እንጂ። ተከተታ ጋራ የሚዋሰኑ የብዙ አህጉር ሰዎችም ብፁዕ አባታችን ያደረገውን ታምራት ሰምተው መጥተው ከድር አሰግድ ጋር አምነው ተጠመቁ። አባታችን ተክለ ሃይማኖት ባሰራት በዚች ቤተ ክርስቲያን በመስቀል ስም ታቦት ካስገባ በኋላ ሰራ የቄስ ሆኖ ቅዳሴ ገባ። ሚካኤልና ገብርኤልም በግራ በቀኝ ሆነው ይራዱት ነበር። ከመላእክትም ወገን ሌሎቹም ይራዱት ጀምር። መንፈስ ቅዱስም የቅዳሴው ጸሎት እስኪፈጸም ድረስ በነጭ ርግብ አምሳል ወርዶ ከመስዋዕቱ ላይ ተቀመጠ። ከዚህ በኋላ ለህዝቡ ክቡር ስጋውና ደሙን አቀበላቸው። በዚህ ሀገር በዚያች ቀን ፍጹም ደስታ ተደረገ። እስከ ዛሬ ድረስ ሁሉም ስላሴን በማመን የተጌጡ የተሸለሙ መሆኑ። አባታችን ተክለሃይማኖትም በሀገሩ በዞረሬ ወዳሉ ካህናት ኑ ብሎ ላከ። ብዙ ምርኮ ከሰይጣን ማርኬ ከምእመናን ጋር አንድ አድርጌያቸዋለሁና ስለዚህ ነገር እነሱን ትጠብቁልኝ ዘንድ እጠራችኋለሁ አላቸው። ካህናቱ ይህን ሰምተው ወደ እሱ ፈጥነው ስለመጡ በዚች ቤተ ክርስቲያን እያገለገሉ እንዲኖሩ አደረጋቸው። አባታችንም ተክለሃይማኖት በከተታ አውራጃ ወንጌልን እያስተማረ ብዙ ዘመን ኖረ። አጋንንትን እያወጣ ድዋያንን እየፈወሰ በቀን 2230 እያዳነ ተቀመጠ። በከተታ አውራጃ አባታችን ተክለ ሃይማኖት ከእነሱ ዘንድ በነበረበት ጊዜ ታሞ የተገኘ አልነበርም። መዋለ ጾም በደረሰ ጊዜ ይኸውም አብይ ጾም፣ ጾመ ሐዋርያት፣ ጾመ ጌና ነው። ሐዋርያት በሲኖዶስ የሰሯቸው ሌሎችም አጽዋማት ናቸው። በእነዚህ ጊዜ የከብስ ወደምትባል ገዳም ገብቶ ይጾም ነበር። ከሰንበት በተቀር ምንም አይቀምስም። በሰንበትም የሚበላው የዱር ቅጠል ነው። ይህ መሪር ነው ይህ ጥዑም ነው። ይህ ክፉ ነው። ይህ ደግ ነው ብሎ ሳይመርጥ ሰውነቱንም ብትወጅ ቢ ባትወጅ ተይው ይላታል። ውሃ ግን ጾሙ እስኪፈጸም ድረስ ፈጽሞ አይጠጣም ነበር። መዋለ ጾሙን ከፈጸመ በኋላ ወደ ህዝቡ ተመልሶ ሃይማኖትን ያስተምራቸዋል። በከተታ አውራጃ እንዲህ ያደረገ ሶስት ዓመት ተቀመጠ። በስራ ሁሉ ወደሚውልበት ወደሚያድርበት ሚካኤል ይመራው ነበር። የሚሠራውንም ነገር ሁሉ ይመክረው ነበር። ሁልጊዜ ከሱ አይለይም። ተገልጾ ነው እንጂ ተሰውሮ አይደለም። ከሦስት ዓመት በኋላ በዚህ ገዳም ሳለ ሦስት ጊዜ ተክለ ሃይማኖት፣ ተክለ ሃይማኖት ብሎ ከሰማይ ቃል ጠራው። ክቡር አባታችንም አቤቱ እኔ ባሪያህ አለሁ አለው። የእግዚአብሔር ቃል እንደሆነ አውቋልና፣ እንደ ቀድሞ ብዙ ምርኮ ታገባልኝ ዘንድ እንግዲህ ስተነስተህ ወደ ዳሞት ሂድ አለው። ብዙዎችን ሰዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ትመልሳቸዋለህና፣ በዚህም ባለህበት ቦታ በመንፈስ ቅዱስ በሚወለድህ በልጅህ በታዲዎስ እጅ ታላቅ ገዳም ይሰራል። ከጥቂት ቀን በኋላ ወደ ቤት ትመለሳለህ እየተጋደልክ በሰራኸው ስለ ፍጹም ድካምህ በዚህ ቦታ ሴቶችን ወንዶችም ልጆች ይበዛሉ ብሎት የሚናገረው ቃል ዝም አለ። መዋለ ጾሙን ከፈጸመ በኋላ አባታችን ተክለ ሃይማኖት ተመልሶ ወደ ሀገር ገብቶ የከተታን ሰዎች ሁሉ ሰብስቦ እኔ ፈጣሬ ወደ አዘዘኝ ቦታ እሄዳለሁና ባስተማርኳችሁ ትምህርት ክርስቶስን በማመን ጸንታችሁ ኑሩ፣ እሱ ቢፈቅድልኝ ኋላ ወደ እናንተ መለሳለሁ ኋላቸው የሀገሩ ሰዎች ሁሉ አባታችን ሆይ ለማንጥልህን ትሄዳለህ? አዲስ አማኝ ነንና ከሃይማኖት ዝናብ ማን ያጠጣናል? ከሚያቃጥል ከቆላ ዋይ ውስጥ ነንና በነፍስ በስጋ የሚጠ ጠብቅ እንዳንተ ያለ አባት የት እናገኛለን? እያሉ አለቀሱ። አባታችን ተክለ ሃይማኖት የፈጣሪን ትእዛዝ ላፈርስ ይቻለኛልን? ልቦናይን ስለምን ትሰብሩታላችሁ? እናንተስ እግዚአብሔርን በማምለክ ጸንታችሁ ኑሩ። እሱ የምትወዱትን ሁሉ ያደርግላችኋል። በእግዚአብሔር ያመነ ምንም አያጣምና አላቸው። በስሙም ያመን ሰው ያመነን ሰው ክፉ ነገር አያገኘውምና በመከራ ይፈትኑታል ከመከራው ይድናል እንጂ። እግዚአብሔርን በአምልኮ ፈልጉት፣ ጸንታችሁ ትኖራላችሁ። ሁልጊዜ ገጸር ቱን ፈልጉ በፍጹም ልቦናችሁ ውደዱት፣ በፍጹም ሰውነታችሁ እግዚአብሔርን እንዲህ እየወደዳችሁ እናንተም እርስ በርሳችሁ ተፋቀሩ። እርስ በርሳችሁ በመዋደዳችሁ የክርስቶስ ወገኖች እንደሆናችሁ ሁሉ ያውቃችኋል። ጸብ ክርክር ካላችሁ ግን ስራችሁ የቀና አይሆንም። ከእናንተ አንዱስ እንኳ ርኩሳን ለሚሆኑ ለጣዖታት የሚሰግድ አይኑር። በእሳት የሚያሟርት፣ መድኃኒት የሚቀምም፣ የሚያስጠነቁል፣ የሚያሟርት፣ መድኃኒተኛ፣ ሟርተኛ፣ ሙት በመጥራት ሙት በማስነሳት ሙት በመጠየቅ ድዳን ደንቆሮን በመጠየቅ ይህን ሁሉ የሚሰራ ሰው በእግዚአብሔር ዘንድ እርኩስ ነውና አስቀድሞ ያስተማርኳችሁን ጠብቁ። የእግዚአብሔርን ሕግ ከመጠበቅ የሚጣፍጥ የሚጥም የለም፣ ስሙንም ከመፍራት የሚሻል የለምና ነገሬን ኋላ ታገኙታላችሁ አላቸው። በስጋህ ብትለየን በመንፈስ አትለየን፣ በእግዚአብሔር ዘንድ መመኪያህ ነንና ይህን ብለው ጽኑ ለቅሶ እያለቀሱ ሸኝተው ሰደዱት። አባታችንም ጎዳናውን ይዞ ሄደ። ሲሄድም ለእጁ በትር ለእግሩ ጫማ አልያዘም። በዚያች ቀን ባደረበት ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ታይቶ ተነጋገረው። ወዳጅ የተክለ ሃይማኖት እኔ ከአንተ ጋር ስላለው በሄድክበትም ሁሉ አትፍራ። ወደምትሄድበት ሁሉ የምትቀመጥበት የብርሃን ሰረገላ ይሁንልህ። ወንጌልን እያስተማርክ ህዝቡን በእኔ ስም አሳምን። ይህንም ከነገረው በኋላ ከሱ ተሰወረ። ከዚያች ቀን ጀምሮ በሰረገላ ብርሃን እየተቀመጠ ይሄድ ጀመረ። ጌትነቱን የምትናገር ወንጌልን የሸዋን ክፍለ ሀገር ሁሉ እየዞረ አስተማረ። ወደ እነ ስድስቴ ወርዶ ዊፋት ወደሚባል ወደ ታላቅ ተራራ ደረሰ። ወደ ተራራው በወጣ ጊዜ በላዩ አጋንን ሲደነፉ አገኛቸው። ድምጻቸውም ወደ ሰልፍ እንደገባ እንደ ፈረስ ኮቴ ነው፣ እንደ ውሻ እንደ ጎርጥ ይጫጮኋሉ። አባታችን ተክለ ሃይማኖት ወደ እሱ እስኪደርሱ ድረስ ዝም አላቸው። ጊዜው መሽቶ ነበርና የአገሩም ሰዎች ያመልኳቸው ይሰግዱላቸው ነበር። ወደ እሱ በደረሱም ጊዜ በመስቀል አማተበባቸው። ሁሉም በነፋስ ፊት እንዳለ ጢስ ነው ጠፉ። ብፁዕ አባታችን ግን ሌሊቱን ሁሉ ሁሉ በጸሎት በምስጋና አደረ። በነጋም ጊዜ ያገሩ ሰዎች እንደ ልማዳቸው ልዩ ልዩ የሆነ ምግብና መጠጥ እንዲሁም ያርዱላቸው ዘንድ ላሞች ይዘው መጥተው ብፁ አባታችን ወዳለበት ወደ ተራራው ወጡ። ከዚያ በደረሱ ጊዜ ይሰግዱ ጀመረ። ብፁ አባታችንም እኒህ ሰዎች የሚያደርጉትን ያየ ዘንድ ተነሳና ለአጋንንት ሲሰግዱ አያቸው። በመንፈስ ቅዱስ ፍቅር እሳትነት ልቡናው ነደደ። በአራቱ ማዕዘን በመስቀል እያማተበ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አሰምቶ ተናገረ። እኒህም ሰዎች ግሩም ከሚሆን ከቃሉ ጩኸት የተነሳ ደንግጠው እንደ ደንጊያ ሆኑ። ብፁ አባታችንም ሰማይን ምድርን፣ በሰማይ በምድርም ያለውን ሁሉ ለፈጠረ ለእግዚአብሔር መስገድ ትታችሁ ለርኩሳን አጋንንት ለምን ትሰግዳላችሁ? አላቸው። እነሱም በፍጹም ፍርሃት ደንግጠው አቤቱ ከሆነ ጀምሮ እንዲህ አለ ስም የሰማንበት ጊዜ የለም አሉት። ብፁ አባታችንም ቀድሞስ ያለ እውቀት አደረጋችሁት፣ ዛሬ ግን እንዳጠፉ ለእግዚአብሔር ስገዱ፣ ለርኩሳን አጋንንት የሚሰዋ ሁሉ ከወገኑ ጋር ፈጽሞ ይጠፋልና አላቸው። ብንተወው ፈጣሪያችን ዝም ይለን አለን በዚህ ካልሰገድንለት ካልሰዋ ወንዶችን ሴቶችንም ልጆቻችንን ይገልብናል፣ ገንዘባችን ሁሉ አገራችንንም ያጠፋብናል። ስለዚህ እንገዛለታለን አሉት። አባታችን ተክለ ሃይማኖትም እኔ አየው ዘንድ ወዴት አለ አላቸው። በሌሊት ነው እንጂ ቀን አይታይም አሉት። ብፁ አባታችንም በእውነት በጨለማ ይታይ ይሆናል። ስራው ክፉ የሆነ ብርሃንን ይጠላል፣ ስራውም እንዳይገለጽበት ወደ ብርሃን አይመጣምና ስራው በጎ የሆነ ግን ወደ ብርሃን ይመጣል፣ ስራው ይገለጽ ዘንድ። ሁለንተናው ጨለማ እንደሆነ በዚህ ወቁት። ዳግመኛስ ወደ እናንተ የሚመጣበት ጊዜ በምን ታውቁታላችሁ አላቸው? እሳት ለብሶ በጅብ ተቀምጦ እንደ ክረምት ነጎድጓድ እያሰማ ይመጣል። በጅብ የተቀመጡ ብዙ ሰዎች በግራ በቀኝ ይከቡታል። ሁሉም ባፋቸው እሳት እያናፉ ይመጣሉ አሉት። ብፁዕ አባታችንም እንዲህ አላቸው፣ በእውነት እርኩስ ነው። ከፈረሶቹም እሱ ይረክሳል። እስኪ እስኪ መሽ ድረስ እንጠብቀው። ያሸነፈኝ እንደሆነ እሰግድለት ታለው እኔ ያሸነፍኩት እንደሆነ ለእኔ ፈጣሪ ተሰግዳላችሁን አላቸው አንተ ካሸነፍከው አሁን ለአንተ አምላክ እንሰግዳለን አሉት በመሸ ጊዜም ግሩም ያደለ ይህ ጋኔን እንደ ልማዱ ባለው ግርማ መጣ አባታችን ተክለ ሃይማኖት ተነስቶ በመስቀል አማተበበት ከተቀመጠበት ጅብ ላይ ወደቀ እንደ ጢስ ተኖ ጠፋ ከእሱም ጋር ያሉት ከቦታችን አስወጥቶ የሚያሳድደን ማን ነው እያሉ ከነጅቦቻቸው ተበተኑ የአገሩም ሰዎች ይህን ባዩ ጊዜ አምላክህ በእውነት ሁሉን የሚያሸንፍ ሀያል ነው እያሉ ደንግጠው ከአባታችን እግር ላይ ወደ ተሰደቁ ብፁ አባታችንም እንዲህ አላቸው። እንግዲህ ሳትፍሩ ለአብ ለባህሪ ልጁ ለኢየሱስ ክርስቶስ ለባህሪ ሕይወቱ ለመንፈስ ቅዱስ ስገዱ። እሱ ሁላችሁም እስክትመለሱ ድረስ ከእናንተ ማንንም ማን ሊያጠፋ አይወድምና ፍየልና ላም ልትሰውለት አይፈልግም። የላም ሥጋ አይበላምና ወይም የፍየል ደም አይጠጣምና በመገዛት ስገዱለት። በእውነት አምልኩት እንጂ እሱ ብቻ የፍጥረት ሁሉ ፈጣሪ ነውና በሰማይ በምድርም በባህርም በቀላያትም ያለሱ ሌላ አምላክ የለምና እሱ ይገድላል እሱ ያድናል፣ ያደህያል፣ ያበለጽጋል ያዋርዳል፣ ያከብራል። ምንም ምን የሚሳነው ስራ የለም። ለእንደዚህ ያለው ንጉሥ እመኑበት፣ የዘላለም ሕይወት ታገኙ ዘንድ። ይህን የመሰለ ሁሉ ብፁ አባታችን እስኪነጋ ሲያስተምራቸው አደረ። እኒህም ሰዎች ይህ ድል የነሳቸው አምላካችን አንተ ከእኛ ዘንድ ከሄድክ ይገለናል፣ ገንዘባችን፣ ሀገራችን ያጠፋብናል፣ ምን እናደርጋለን አሉት። አባታችንም ተክለ ሃይማኖት ፈጽማችሁ በእግዚአብሔር ካመናችሁ በምንም አያሸንፋችሁም፣ ይህ ጋኔን ደካማ ነውና ሲያሳምማችሁ ነበረ። ወንዶች፣ ሴቶች፣ ልጆቻ ሰዎቻችሁንሀገራችሁንም ገንዘባችሁን ያጠፋባችሁ ነበር። ዛሬ ሄዳችሁ ለአገሩ ሰው ሁሉ ንገሩ፣ የታመመበት በሽተኛው ሁሉ ይዞ ይምጣ። የፈጣሪዬን ኃይል ታዩ ዘንድ እሱ ሳትጥሩ ዋጋ ሳትሰጡት ያድንላችኋልና። እነሱም ደስ ብሏቸው ተነስተው ወደ የቤታቸው እየሮጡ ሄደው ለአገሩ ሰው ሁሉ ነገሩ። የአገሩም ሰው ሁሉ ደስ እያላቸው ተሰበሰቡ፣ በሽተኞችንም ሰበሰቡ። ቁጥራቸውም አስራ ሁለት አንካሳ፣ አስራ ሦስት ጎባጣ፣ ሰባት ጋኔን የሚጥላቸው አስር እውራ ምሁራን ነበሩ። በአልጋ እየተሸከሙ አመጧቸው። ገና ከአባታችን ከተክለ ሃይማኖት ዘንድ ሳያደርሷቸው በሩቁ ባዩት ጊዜ አንተ ክፉ ሰው የከተታ የጽላልሽን አውራጃ የተውንልህ አይበቃህምን? ከዚህ ልታሳደደን መጣህን? እያሉ ያደሩባቸው አጋንንት ጮሁ። ዘወትር እንዲህ እየፈጠንክ ስትሄድ በእግርህ ነው ወይስ በነፋስ ትቀመጣለህን? ከአንተ የምንሸሽበት አጣን። አሁንም መከራ አታጽናብን ወደን እንሄዳለን አሉ። ብዙ አባታችንም የተሸከሟቸውን ሰዎች ፈጥናችሁ ወደን ያምጧቸው አላቸው። ወደሱ ወደ ሱ ሲያመጧቸው ያደሩባቸው አጋንንት ጮሁ። እንግዲህ ወደዚች ሀገር አንመለስም እያሉ በመማል በጥቁር ባሯ አምሳል እየወጡ ሄዱ። ዝንጀሮ መስለውም ይወጡ አሉ። ሸሽተው ከዱር ከገደል ገቡ። ድውያኑም ዳኑ። እውራኑም አዩ። ከዚያም ያሉ ሰዎች ይህን ታምራት ባዩ ጊዜ አባታችን በረከትክን እንቀበል ዘንድ ባርከን እያሉ ከተክለ ሃይማኖት እግር ስር ወደቁ። እኔስ በፈጣሪ ስማምናችሁ ሳትጠመቁ በረከትን አልሰጣችሁም የአጋንንት ወገኖች ናችሁና አላቸው። የዳኑትም የአገሩም ሰዎች አባታችን ያዘዝከን ሁሉ እናደርጋለን አሉ። ብፁ አባታችንም በእግዚአብሔር ስማምናችሁ ትጠመቁ ዘንድ አዛችኋለሁ አላቸው። ሁሉም ተነስተ አጥምቀን አሉትና በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ቤተ ክርስቲያንን ስሩ ብሎ አዘዛቸውና ሰሩ። በውስጧም የጌታችንን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን አቀበላቸው። በዚህም ጊዜ ቅዱስ ሚካኤል በዲያቆን አምሳል ይራዳው ነበር። በነሱ ዘንድ ልዩ ሶስት የሚሆኑ የቅዱስ ሥላሴን ሃይማኖት እያስተማረ ዘጠኝ ወር ተቀመጠ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ፣ ዛሬም ዘወትርም ለዘላ ዓለሙ አሚን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የኢትዮጵያዊ ጻድቅ የጻድቁ አባታችን የአቡነ ተክለ ሃይማኖት ረዴት፣ በረከታቸው፣ አማላጅነታቸው በሀገራችን በኢትዮጵያ በህዝባችን በሁላችንም ላይ አድሮ ለዘላለም ይኖር ይጠብቀንም፣ አሜን። ይቆየን።